ቁጠባን ነገ በተሻለ ለመኖር የሚያስችል መሆኑ ይታወቃል። ለዚህ ደግሞ የራሳቸውን ጉልህ ሚና የሚጫወቱት የገንዘብ ቁጠባና ብድር ህብረት ስራ ማህበራት ናቸው። በሲዳማ ክልልም በይርጋለም ከተማ ፒኮክ የገንዘብ ቁጠባና ብድር ህብረት ስራ ማህበር የከተማው ከንቲባ አቶ ተረፈ ሙሉነ፣ የፒኮክ የገንዘብ ቁጠባና ብድር ህብረት ስራ ማህበር ፕሬዚዳንት አቶ ዘላለም ደጀኔ፣ የአካባቢው የአገር ሽማግሌዎች፣ ወጣቶች እንዲሁም ጥሪ የተደረገላቸው ተጋባዥ እንግዶች በተገኙበት ይፋዊ የስራ ማስጀመሪያ ምራ ግብር ተካሂዷል። ፒኮክ የገንዘብ ቁጠባና ብድር ህብረት ስራ ማህበር ማህበረሰብ ዘርፈ ብዙ ጠቀሜታ የሚሰጥ ተቋም መሆኑን የከተማው ከንቲባ አቶ ተረፈ ሙሉነ በይፋዊ ስራ ማስጀመሪያ ወቅት አግኝተን ባነጋገር ናቸው ወቅት ገልጸውልናል። በርካለም ከተማ እየተጀመረ ያለው ፒኮክ ቁጠባና ብድር ማህበር አንዱ ነው። ማይበሩ ከሌሎች ማይበሮች ማይበራት ለየት የሚያደርገው ከህፃን እስከ አዋቂ አርሶ አደር፣ ንግድ፣ መንግስት ሰራተኛ ማንኛውንም ሰው መቆጠብ የሚችል ማይበር ሆኖ ነው የተዘጋጀው። በከተማው ለሚገኙ ወጣቶች ቆጥበው መበደር የሚያስችላቸው እድል የፈጠረ መሆኑን የከተማው ከንቲባ የተናገሩ ሲሆን፣ ይህም ወጣቱ እድሉን በአግባቡ መጠቀም ይገባል ብለዋል። ወጣቶች ወደ ስራ እንዲገቡ ትልቅ አስተዋጽኦ እያደረግን ነው እንደ ከተማችን። ስለዚህ ቆጥባችሁ ተበደሩ ሰራችሁ ስራ ስሩና ዛሬ ሌሎችን የምትቀጥሩ ትሆናላችሁ የሚል ነበር። መንግስት አላማው የያዘው አሁንም በዚህ ማይበር ውስጥም ሲገቡ ሲቆጥቡ ማላፍት እስከመሆን ድረስ መሄድ ራዕይ ያለበትም ስለሆነ አካባቢው የሚማሩበትም ተሞክሮ የሚወስዱበት ስላለ ለዚህ ለዚህም የሚያበረታታ ነው ለማለት የአንድ ቀን ብድርን ጨምሮ የተለያዩ የብድርና ቁጠባ አማራጮች ያሉት ተቋም መሆኑን የፒኮክ ገንዘብ ቁጠባ ብድር ህብረት ስራ ማህበር ፕሬዚዳንት አቶ ዘላለም ደጀኔ ባነጋገርናቸው ወቅት ገልጸውልናል። ፒኮክ ቁጠባና ብድር ህብረት ስራ ማህበር በበርካታ መልኮች በተለየ አቀራረብ ከዝቅተኛ ደረጃ ያለው ማህበረሰብ በመካከለኛ ደረጃ እንዲሁም በከፍተኛ ደረጃ ያለው የንግዱ ማህበረሰብ፣ የመንግስት ሰራተኞች እንዲሁም በተለያየ ሂደቶች ላይ ያሉን የአካባቢውን ማህበረሰብ ሊጠቅም በሚችል የተለያዩ ፕሮዳክቶች ላይ ነው ስራዎችን ለመስራት እቅድ ያደረገው። ዛሬ ላይ ቆጥበን የተሻለ ነገር ለመፍጠር እንድንችል ወደ ስምንት አይነት የብድር አማራጮች እንዲሁም ወደ ስድስት አይነት የቁጠባ አማራጮች ነው ይዘን ወደ ስራ እየገባ ነው። የገንዘብ ቁጠባና ብድር ህብረት ስራ ማህበሩ ከሌሎች የፋይናንስ ተቋማት ጋር በቅንጅት በመስራት የተሻለ አገልግሎት ለህብረተሰቡ መስጠት የሚያስችሉ ስራዎችን እየከወነ እንደሚገኝም በተጨማሪነትም ተገልጿል። ፒኮክ የገንዘብ ቁጠባና ብድር ህብረት ስራ ማህበር የቢታንያ ቢዝነስና ቴክኖሎጂ ኮሌጅ እህት ኩባንያ ነው። በሂደትም ከሁሉም ባንኮች ጋር የጋራ ስምምነት ኤምኦዩ ሚሞሮን ደሞ ፋንደርስታንዲግ በመፈራረም ላይ ነን። ስለዚህ ግለሰቦች በሚፈልጉበት ባንክ ወደ ፒኮክ ማስተላለፍ ይችላሉ። ገንዘቦችን በሂደት በሚቀሚ በሁሉም ኢትዮጵያ ውስጥ ባሉ በባንክ ደረጃ የተመሰረቱ እና በማይክሮ ፋይናንስ ደረጃ ያሉት ብድር ተቋማት ጋር የጋራ ስምምነት የተፈራረምን ነው። አሁን ከ13 ጋር ተፈራርመናል። ፒኮክ የገንዘብና ቁጠባ ብድር ህብረት ስራ ማህበሩ ወደ ስራ መግባቱ በተቋሙ ከተፈጠረው የስራ እድል በተጨማሪነትም ቆጥቦ መበደር የሚያስችላቸውን እድል ለከተማ ወጣቱ መፈጠሩ ያነጋገርናቸው የምራ አገሩ ተሳታፊዎች ገልጸውልናል። ከባንክ ብድር የማግኘት የግድ ቤት ያስፈልጋል። የሆነ ነገር አስዞ የሚወስዱት ነገር ያስፈልጋል። ሌለየት የሚያደርገው ንግድ ፍቃድ ካለው ደግሞ የተቸገረ ዞ ብድር ይሰጣል። ያ ማለት ምንድነው ለትውልዱ በጣም ብዙ ጠቀሜታ አለ ብዬ ነው የሚያምነው። በዚህ ጊዜ የኑሮ ሁኔታውም አለ። ያንን ማሸነፍ የሚቻለው በመቆጠብ የብድር አማራጮችን በመጠቀም ራስን መለወጥ የሚቻለው እና ትልቅ ጠቀሜታ የገንዘብ ቁጠባና ብድር ህብረት ስራ ማህበሩ ከይርጋለም ከተማ በተጨማሪነትም በሀዋሳ ከተማና በሌሎች ከተሞችም ቅርንጫፉን በመክፈት ላይ መሆኑን ከተገኘው መረጃ ማወቅ ተችሏል።